ሰላም፣ ሰላም እንደምንቆያችሁ፣ እንደምንሰነበታችሁ። ዛሬ ደግሞ ከነዚህ ከመቁጠሪያ ቁጥር፣ ሙሉ ቁጥር፣ ድፍን ቁጥርና ንብብር ቁጥሮች እንዴት ነው ዝምድናቸው የሚለውን አጠቃላይ ዝምድና እናያለን ማለት ነው። ዝምድና ዝምድናቸው ምንድን ነው፣ ምንድን ነው የሚያገናኛቸው ነገር፣ አንዱ ከአንዱ በምን ይበልጣል፣ ወይስ ምልክቶቹ ምንድናቸው የሚለውን ለማየት እንሞክራለን። ከዚህ በፊት በነበሩ ቪዲዮዎች አጠቃላይ ንብብር ቁጥሮችን እያየን ነበረ። እንዴት ንብብር ቁጥሮችን በመስመር ላይ መግለጽ እንችላለን? አሉታና አዎንታ ቁጥሮች ምንድን ናቸው? ዜሮ ደግሞ ምንድነች? መካከል ላይ የምትገኘው እንዴት ነው ለመክፈያ ምንጠቀማት የሚለውን አይተናል። ዛሬ ደግሞ መቁጠሪያ ቁጥሮችን፣ ሙሉ ቁጥሮችን፣ ድፍን ቁጥሮችንና ንብብር ቁጥሮችን እርስ በእርስ ያላቸው ዝምድና ምንድን ነው የሚለውን ለማየት እንሞክራለን። ከዚህም በፊትም ስናገር ከመጀመሪያ ቪዲዮ ጀምሮ ስናገር እንደነበረው መጀመሪያ የምናገኘው ኖርማል ናቹራል ነምበርስ ወይም የተፈጥሮ ቁጥሮች፣ ተፈጥሮን ለመቁጠር የምንጠቀምበት ቁጥር ምንድን ነው? የማይከፋፈልን ነገርን በምን እንቆጥራለን ብለናል። በመቁጠሪያ ቁጥር እንቆጥራለን ብለናል። እነዚህም ከማን ይጀምራል አለን። አንድ፣ ሁለት፣ ሶስት እያለ የሚቀጥል ቁጥር ነው ማን፣ የመቁጠሪያ ቁጥር ማለት ነው ምልክቱን እንደዚህ ብላችሁ መያዝ ትችላላችሁ፣ በሚለው ያንን በዚህ ምልክት መያዝ ትችላላችሁ ማለት ነው። ከዛ ቀጣዩ ደግሞ የምናገኘው ሙሉ ቁጥር ነው። ሙሉ ቁጥር ይሄንን ማንን ይዞ ይገኛል? መቁጠሪያ ቁጥርን ይዞ ማንን ይጨምራል? ዜሮን ይጨምራል ማለት ነው። እዚህ መቁጠሪያ ቁጥር ላይ ማንን ይጨምራል? ዜሮን ይጨምራል ማለት ነው። በቃ መቁጠሪያ ቁጥር ሲደመር ሲደመር ዜሮ ማለት ምን ማለት ነው ይሄ ሲደመር እናደርገዋለን ማለት ነው። ዜሮ ሲደመር መቁጠሪያ ቁጥር ማን ይሰጠናል? ሙሉ ቁጥር ይሰጠናል። ይሄን ሙሉ የሚለውን ደግሞ በሙ ያዙት፣ ሙ ሙ በሚለው ምልክት ያዙት። ስለዚህ ሙሉ ቁጥር ማለት ዜሮ ሲደመር መቁጠሪያ ቁጥር ነው ማለት ነው። ከዛ በመቀጠል ደግሞ የምናገኘው ድፍን ቁጥር ነው። ድፍን ቁጥር ደግሞ ምኖችን ይይዛል? እዳ የሚለውን ነገር ለመግለጽ ስለምንጠቀምበት ኔጌቲቭ ቁጥሮችንም ጨምሮ ስለሚይዝ ይሄ ደግሞ ማንን ያዘ? ኔጌቲቭ ሶስት፣ ኔጌቲቭ ሁለት፣ ኔጌቲቭ አንድ የሚለውን ደግሞ ጨምሮ ይዛል ማለት ከዛ በኋላ ከዜሮ ጀምሮ ያለው ሙሉ ቁጥር ስለሆነ ሙሉ ቁጥር ሲደመር አሉታ ቁጥር ማናል ነው አሉታ እነዚህ ማነው ሲደመር፣ ይሄ አሉታ አሉታ ቁጥሮችንም ደግሞ ይዞ ስለሚገኝ ድፍን ቁጥር ነው። ስለዚህ ይሄንን ደግሞ ማን በለው ድን በለው ድን በለው ማነው ድፍን ብለን ይዘነዋል። ስለዚህ ይሄ ማነው እርስ በርስ ያላቸውን ዝምድና ነው እያየን ያለው። ስለዚህ ዝምድናቸውን በምን እናስቀምጠው? ማንን እንወስዳለን? መጨረሻ ላይ አስቀምጥላችኋለሁ። ግን ሙሉ ቁጥር የመቁጠሪያ አባት እንደሆነ መውሰድ ይቻላል። የመቁጠሪያ ቁጥር አባት እንደሆነ መውሰድ ይቻላል። ወይም ቤተሰቡ ነው። ልጁ ነው መቁጠሪያ ቁጥር ለሙሉ ቁጥር ልጁ ነው ብለን መውሰድ ይችላለን። እንዲሁም ደግሞ ሙሉ ቁጥር ለድፍን ቁጥር አሁንም ልጁ ነው። ድፍን ለሙሉ አባቱ ነው ማለት ይቻላል። ንብብር ቁጥሮች ጋር ስንመጣ ደግሞ ድፍን ቁጥር የያዘውን ቁጥር እንዳለ ይዞ አሉታም ማለት ነው። ዜሮንም አዎንታንም ይዞ እንደገና ደግሞ ክፍልፋዮችን ይይዛል ማለት ነው። ክፍልፋዮችን ማለት በዜሮና በአንድ በሁለትና በሶስት በሌሎችም በቁጥሮች መካከል የሚገኙ ቁጥሮችን የቀሩ ቁጥሮችን በመካከላቸው ይዞ ስለሚገኝ ምሳሌ ዜሮ ነጥብ አምስት 5 ኔጌቲቭ ሶስት ነጥብ አራት አምስት ነጥብ ስድስት አንድ ሺህ አንድ መቶ አስራ ሰባት ነጥብ ስምንት ምናምን የሚባሉ ቁጥሮችን ኔጌቲቭ ሌሎችንም ቁጥሮች ይዞ ስለሚገኝ ምኖችን በመካከል የሚቀሩ ቁጥሮችን ይዞ ከድፍን የቀሩትን ቁጥሮች ይዞ ስለሚገኝ፣ አሁንም ንብብር ቁጥር የማን አባት ነው? የድፍን ቁጥር አባት ነው ማለት ይቻላል። ምክንያቱም ንብብር ድፍን ያለውን ሙሉ ማናለው ንብብር አለው ው በሰውኛ ስለገለጽኩት ይቅርታ። ምክንያቱም ያ ነገር ሴማኖሎጂ ላይሆን ይችላል፣ ግን እዚ ጋ ማን ማለት ትችላላችሁ፣ ንብብር የሚለውን ማለት ትችላላችሁ። ንብብር፣ ድፍን፣ ሙሉና መቁጠሪያ ቁጥር እንግዲህ ዝምድናቸው፣ ሃይራርኪያቸው ይሄንን ነው ማለት ነው የሚመስለው። ስለዚህ መቁጠሪያ ቁጥር የማ ንዑስ ስብስብ ነው ንዑስ አባል ነው ማለት ነው ይሄ መቁጠሪያ የዚህ ንዑስ አባል ነው ወይም ንዑስ ስብስብ ነው ማለት ነው የማን የሙሉ የሙሉ ንዑስ ስብስብ ነው የሙሉ ንዑስ ስብስብ ነው ማለት ሙሉ ውስጥ መቁጠሪያ ውስጥ ያለ ሁሉ የት አለ ማለት ነው እዚህ ውስጥ አለ ማለት ነው መቁጠሪያ ውስጥ ያለ ሁሉ የት አለ? እዚህ ውስጥ አለ። እንደገና ደግሞ ይሄም ደግሞ የድፍን ንዑስ ስብስብ ነው። ይሄም የማ የንብብር ንዑስ ስብስብ ነው። ይህንን እርግጥ አድርጋችሁ መያዝ ይጠበቅባቸዋል ማለት ነው። መቁጠሪያ ውስጥ የሚገኝ ሁሉ ሙሉ ውስጥ አለ። ሙሉ ውስጥ የሚገኝ ሁሉ ድፍን ውስጥ አለ። ድፍን ውስጥ የሚገኝ ሁሉ የት አለ ንብብር ቁጥር ውስጥ አለ። ይሄ ንዑስ ስብስብ ነው የሚለውን ይገልጽልናል። ነገር ግን እሱ ብቻ አይደለም፣ ህገኛ ንዑስ ስብስብ ነው። መቁጠሪያ መቁጠሪያ የማ ህገኛ ንዑስ ስብስብ ነው፣ የሙሉ ቁጥር ህገኛ ንዑስ ስብስብ ነው። እንዲሁም ደግሞ ሙሉ ቁጥር የድፍን ቁጥር ህገኛ ንዑስ ስብስብ ነው፣ ስብስብ ነው። እንዲሁም ድፍን ቁጥር ማ ይገኛል ንብብ ስብስብ ነው፣ የንብብር ቁጥር ነው ስብስብ ነው። አስተውሉ እንዳትረሱ እንዳትረሱ፣ እነዚህን ሁለቱን ነገሮች በጭራሽ እንዳትረሷቸው። ምክንያቱም መቁጠሪያ ቁጥር ውስጥ የሚገኝ ሁሉ የት ይገኛል? ሙሉ ቁጥር ውስጥ ይገኛል። ሙሉ ቁጥር ውስጥ የሚገኝ ሁሉ ድፍን ቁጥር ውስጥ ይገኛል። ድፍን ቁጥር ውስጥ የሚገኝ ሁሉ ንብብር ቁጥር ውስጥ ይገኛል። ነገር ግን መቁጠሪያ ሙሉ ቁጥር ውስጥ የሚገኝ ሁሉ ሙሉ ቁጥር ውስጥ አይገኝም መቁጠሪያ ቁጥር ውስጥ አይገኝም ለምን ዜሮ የት ስለሌለች ዜሮ የለች ዜሮ የለችም የት ላይ መቁጠሪያ ቁጥር ላይ እንዲሁም ደግሞ ድፍን ቁጥር ውስጥ የሚገኝ ሁሉ ሙሉ ቁጥር ውስጥ አይገኝም ምክንያቱም ማን የለውም ይሄ አሉታ የለውም እንዲሁም ደግሞ ንብብር ቁጥር ውስጥ የሚገኝ ሁሉ ድፍን ቁጥር ውስጥ የለም ማን የለውም ፍራክሽኖች የሉትም ክፍልፋዮች የሉትም፣ ክፍልፋዮችን አይይዝም። ነገር ግን ሁሉንም ይዞ ማናለ የሌለው የለም ማለት ነው። ከነዚህ አንጻር የሌለው የለም ከነማ ከመቁጠሪያ ቁጥር ከሙሉ ቁጥርና ከድፍን ቁጥር አንጻር የሌለው የለም ንብብር ቁጥር ማለት ነው። ስለዚህ የሁሉም አለቃ ማን ይሆናል? ንብብር ቁጥር ይሆናል ማለት። ስለዚህ እነዚህ ሁሉ በማን ይካተታሉ? በንብብር ቁጥር ውስጥ ይያዛሉ የሚለውን ማስተዋል እና መያዝ አለመርሳት ይጠበቅባቸዋል ማለት ነው። እሺ፣ ስለዚህ ማለት መቁጠሪያ ቁጥር ማን ነው? ሙሉ ቁጥር ምን አይደለም፣ የማን ስብስብ አይደለም፣ የመቁጠሪያ አይደለም ይህን ስብስብ አይደለም። እንዲሁም አሁንም ድፍን ቁጥር የሙሉ ቁጥር ምን አደለም አይደለም፣ ስብስብ አይደለም። ይህንን እወቁ ከነዚህ በዚህ መልኩ ሌሎቹን ደግሞ ማውጣት ትችላላችሁ። ስለዚህ ዝምድናቸው እርስ በርስ ያላቸው ግንኙነት ይህንን ይመስላል። ስለ ስብስብ ጥያቄ አለባችሁ ብዬ አላስብም። ካለ ግን ሰባተኛ ክፍል ላይ የተለቀቀውን ቪዲዮ ማየት ትችላላችሁ። ይሄንን ያብራራል፣ ይናገራል። ስለዚህ በአጭሩ ንዑስ ማነው መቁጠሪያ ቁጥር፣ ድፍን ቁጥር፣ ሙሉ ቁጥርና ንብብር ቁጥር ያላቸው ዝምድና ይህንን ይመስላል። በቀጣይ ስለ ንብብር ቁጥሮች ንጥረ ዋጋ እስከምንመለከት ድረስ ቸር ቆዩ።